እነዚህ ዛሬ ውሃቢ ሰለፊ ያሉ የሚያባዱን ሌላ እምነት የመጡ ሰዎች እነሱ ናቸው። አክሱም ላይ እህቶችህን ሂጃብ እየከለከሉ ያሉት፣ ሶላት እየከለከሉ ያሉት የኒቃብ ጉዳይ የኔ ጉዳይ ነው የምትል ከሆነ ይህንን ተከታታይ ድራማ ተመልከት። አባታችን ሙፍቲን ስናስብ አሁንም ማንና ለባብስም የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ቢሰጠው የሚገባ ጉዳይ ነው። ይህ የተመለከትከው ይህቺ ኒቃብስት ሴት ወንጀል ሰርታ ነው? እንደዚህ አይነት ኒቃብስት ዱርዬ ሴት አይታችሁ ታውቃላችሁ? ሙስሊም እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሀል ያለው ልዩነት ቅርንጫፋዊ አልያን ፍቅሃዊ አካሞች ናቸው።

ወቃል ረከቡ ፊሃ ብስሚላሂ መጅሬሃ ወሙርሳሃ። ወደ ዛሬ ቪዲዮዎችን ስናልፍ እንግዲህ የመጀመሪያ ቪዲዮዎችን እንግዲህ ኒቃብን ለሌባና ለአስመሳሴቶች መጠቀሚያ ነው የሚለው ፊልም እናገኛለን። እስኪ ቪዲዮ እንመልከት። የኒቃብ ጉዳይ የኔ ጉዳይ ነው የምትል ከሆነ ይህንን ተከታታይ ድራማ ተመልከት። እንዴ እንዴት ወደግሽ ውሬት ነው የምት ቀዲስና ጠልፎኝ እኮ ነው። እስኪ መታወቂያ ያሳይ። መታወቂያ የማሳየው ፖሊስ ነው። እዚህ ሰፈር የማቀው ፖሊስ አለ። ችግር ካለ እሱን ልጥረውና ለእሱ አሳየዋለሁ። አይ በቃ፣ ምነው የጠፋብሽው ወይ የመጠበቀው ሰው ምናምን ቅድመ ሰፋ አይችልም ነበር ሙስሊም ኮንክ ይህ ቪዲዮ እስከሚያልቅ ድረስ በደምብ ኮፕኒንግ ሼር ዲቪቲ ፖስት አድርግ። እንደተመለከትከው ይህቺ ኒቃቢስት ሴት ወንጀል ሰርታ ነው። እንደዚህ አይነት ኒቃቢስት ዱርዬ ሴት አይታችሁ ታውቃላችሁ? በፍጹም አይተናነቅ። በድራማና በአርት እየተጠቀሙ ጀለቢያ አስለብሰው ጃሃንም እንደምንገባ ከዚህ በፊት ነግረውን ነበር። ዛሬ ላይ ደግሞ ኒቃቢስት ሴቶች ወንጀለኛ እንደሆኑና ዱርዬ እንደሆኑ ለማሳየት እየሞከሩ ነው ያሉት። ይህ ዩቲዩብ ቻናል ነው እንግዲህ የተለቀቀበት። ሁላችሁም እንግዲህ እነዚህ ሰዎች ወይ ይቅርታ ይጠይቃሉ ወይ ደግሞ ቪዲዮን ያጠፋሉ አሊያ ደግሞ ለሕግ እንዲቀርቡ እናደርግ። ሁላችንም የኒቃብ ጉዳይ የእስልምና ጉዳይ ይመለከተናልና ይህን ቪዲዮ በደንብ ሼር እያደረጋችሁ ለሁሉም ሰው እንዲደርስ አድርጉ። ቪዲዮ እንዳያችሁት እንግዲህ ኒቃብ የአስመሳ የድሮዮች እንዲሁም የሌቦች መሸፈኛ ነው የሚል ነገር በዚህ ፊልም ተመልክተናል ማለት ነው። ስለዚህ ሁሉም ከእንደዚህ አይነት ተግባሩ እንዲቆጠብና በኒቃብ ላይ ያለው አመለካከት እንዲቀየር የሚል መልእክት አስተላልፋለሁ። እነዚህም እንደዚህ ብለው የሰሩ ባለ ፊልም ሰሪዎች ማለት ነው እንዲቀጡ ወይም ደግሞ ከፊት እንዲቀርቡ የሚል መልእክት ላሳስብ እወዳለሁ። ዎችን ስናልፈ እንግዲህ የአባታችን ሙፍቲ ቀብር አሳሳቢ ጉዳይ ላይ ነው ያለው። እስኪ እንመልከት። አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ቢሰጠው የሚገባ ጉዳይ። ይህን አናለባብስ። ትውልድ ሲጠፋ ዝም ለናናይ እንወዳለን፣ እናከብራቸዋል። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባላ አባታችን ዱዓ ማድረግ ነው እኛ ምንፈልግ

ቪዲዮ እንዳያችሁት እንግዲህ በእስካሁን ባለው ነገርና ሀጂ ሙፍቲ ቀብር ላይ ያለው ነገር እንግዲህ በእስልምና ሃይማኖታችን እጅግ በጣም የተለያየና የተራቀ አስተሳሰብ ሆኖ አግኝቼዋለሁ ማለት ነው። እንግዲህ ለብቻቸው ተነጥረው ቀብራቸው ሰዎች እንዲዘይሩት ወይም ወይ ላይ የሽርክ ነገር እንደሚሰራበት ሁላችንም እናውቃለና ከቤተሰቦቻቸው ጋር ከተለያዩ አካባቢ ማህበረሰብ ጋር እንዲሁም ከዑለሞች ጋር በመነጋገር ይህንን ተግባር እንዲያቆሙ ማድረግ ይኖርብናል የሚል ሐሳብ ሰነዘራሎ ሰነዝራለሁ ማለት ነው። እንግዲህ የሞተ ሰው ላይ እንኳን ሞተ ብላችሁ ምትሳለቁ ካላችሁ ይላል። በሞተ ሰው ማላገጥ፣ የሞተን ሰው መስደብ፣ እንኳን ሞቱ ብለ መናገር ጸያፍ ንግግር። ይሄን እዚህ የተማርነው ነቢዩ ዓለይሂ ሰላቱ ወሰለም የሞተን

ታዲያ መካን ከፍተው ሲገቡ የአቡጀህል ልጅ አባቱ ሙታል እክሪመቱ ብኑ አቢጀ አገር ለቆ ደየመን ሄደ። ረሱል ካዙ ይገሉኛል ብሎ። ያኔ ሚስቱ ሰልማ ነበር፣ ወደ ነቢዩ አለይሂ ሰላቱ ወሰለም መጣት። የአላህ መልእክተኛ አለቻቸው፣ እክሪማ እባክህን እኔን ምልጃ ልጠይቅ ወደ አገሩ ይመለስ አለች። ሰላም ሰጥቼሻለሁ እንጣላት። ሚስቱም ሄደችና የመን ረሱል አለይሂ ሰላቱ ወሰለም በሰላም እንድትገባ ፈቀደው። መንገድ ላይ እሱ ገና እየመጣ ረሱሉ ዓለይህ ሰላቱ ወሰላም ለሰሐቦቹ ዞራሉና የዕቲኩም ዕክሪመቱ ዕክሪማኩ ይመጣላችኋል፣ ሙስሊም ስደተኛው ኖ ይመጣል። አደራችሁን አባቱን እንዳትሳደቧል። የእስልምና አቡጀህል ነው እንዳትሳደቡ። የሞተውን ሰው አይጎዳውም፣ ያለን ሰው ግን ይጐደዋላል። የማን አባት ሲሰድማን ደስ ይለዋል ያማን

የትኛው ስልምና ነው ያስተማረ ዲዮ? እንዳያችሁት እንግዲህ እጅግ በጣም አስገራሚ እንዲሁም አስደናቂ ነው። እንግዲህ በተለይ ደግሞ በሰሃባች ታሪክ ውስጥ ኡስታዝ ዘርዘር አድርጎ ነግሮናል ማለት ነው። አንድ ሰው ሞተ ማለት እንግዲህ የእኛም ተራ ነገ መሆኑን ማወቅ ያለብን ይመስለኛል። የሆነ ሰው ሲሞት እንኳን ሞተ ብለን የምንደሰት ሰዎች ካለን እንግዲህ እዚህ ተግባራችን ላይ ማቆም ይኖርብናል ማለት ነው። ግን ደግሞ ሞት ተራ ነው። ሁሉም ወደ አኼራ ይሄዳል። ሁሉም ፍጡር እዚህ የሚቆይ ማንም የለም። ያው የሚቀዳደም ወይም ደግሞ የተራ ቅደም ተከተል ጉዳይ ሊሆን ይችላል እንጂ ሁላችንም ወደ አኼራ ሄጆች ነን እና በአንድ ሰው ሞተ ብለን መሳለቃችን ወይም ደግሞ እንደዚህ ዓይነት ነገር ማድረጋችን ጥሩ ተግባር ላልሆነ ኡስታዝ አስተላልፎልናል ማለት ነው ምግቡን እንግዲህ ከዚህ ጋር በተያዘ ደግሞ የኢብኑል ቀይምና እነሱ የህይወት ምርምር እንዲሁም የአቂዳ ሁኔታቸውን በተመለከተ ዶሳዎችን ኡስታዝ እስኪ ያብራራሉ ነው

ለስልሰው ልብ እንደብይ ይሰረዝሩ እስኪ መዳርጁ ሳሊኪንን ገብተ ተመልከት። ከሱፊዮች ጋር የነበራቸው ተዓሙ መዳርጁ ሳሊኪ የሚባለው ውብ መጽሐፍ መተካ ያልተገኘለት መጽሐፍ የልብን በሽታ የሚያክመው መጽሐፍ የጻፉት ኢማም አልሐረዊ ይባላል። ሱፊ ናቸው። ኢማም ኢብኑ አልቀይም ሰለፊ ናቸው። ከሳቸው ጋር የአቋም በርካታ ልዩነት አላቸው። እዛ መጽሐፍ ላይ እየገቡ እያረሙ እያከቡ

ለኢማም አልሃራዊ ሸይኹል ኢስላም ይሉት ለምደ ሱፊ ናቸው። እኒ ሸይኹል ኢስላም ይላሉ፣ አሐቡ እኛ ዘንድ የተወደዱ ናቸው ይላል። ሲያርሟቸው ምን ያል ግን እውነት ከሳቸው በላይ እኛ ጋር የተወደደ ነው ብለው አርሟቸው ያልፋል። መጽሐፉን ጽፈው ሲጨርሱ አንድ ቃል አለ። እኛ አቋል ሰው ባጠፋ ቁጥር ካወገዝ ነው፣ ባጠፋ ቁጥር ሙብተዲእ ካለው ሙሽሪክ ካለው ማን ይተርፋ ለዚህ ትውልድ ነይ ቪዲዮ እንዳያችሁት ያችሁት እንግዲህ ሶህባዎቹ በጣም በሚገርም ላይ ተፈኮር በሚገርም ደግሞ ነው የሃይማኖት ረራ ደግሞ እዝነት የተላበሰ ሁኔታ ላይ ነበሩ የነበሩት። እንግዲህ ያንኛው አቂዳ ካንኛው አቂዳ እንደሚለያየው እንግዲህ ቀድሞ የተነበየው ደግሞ ነቢ ስ ላ ስለም ያሉትን ጉዳይ እንደመሆኑ መጠን ሁሉም ተቻችሎ እየኖረን ያለው እና እዚጋ እኛ ጋር ስንመጣ ግን ሁሉም መሀል እየገባ ወይም ደግሞ ሶፊ ከሰለፊ ወይም ደግሞ ውሀቢ ከአህባሽ እየተባለ ብዙ ነገሮችን ፊርቃ እየመጣ እሱ ጋር በጣም ብዙ የሌላ ሃይማኖት ተከታዮችም እንደዚሁ በሰሞኑ እንደምናየው እየተቃረኑ ይገኛሉ። እዚ ጋር ቤተክር ለማለት ወዳለኝ ማለት ነው። እንግዲህ እነዚህ ውሀቢ ሰለፊ ብለው እያሉ የሚከፋፍሉን ሌሎች እምነት ተከታዮችን በተመለከተ ደግሞ ስ እነዚህ ዛሬ ውሃቢ ሰለፊ ያሉም የሚያባዱን ሌላ እምነት የመጡ ሰዎች እነሱ ናቸው። አክሱም ላይ እህቶችህን ሂጃብ እየከለከሉ ያሉት ሶላት እየከለከሉ ያሉት ሙስሊም። እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሀል ያለው ልዩነት ቅርንጫፋዊ አልያም ፍቅሃዊ አህካሞች ናቸው። ከሁለቱም ጥርዝ የረገጠ ይኖራል። በሱፊያ ስም ቀብር ውስጥ የሚያመልክ ጥንቋይ ጋ መሄድ ይኖራል። ይሄ ሱፊያውን አይወክል። ሱፊያኛ ምንላቸው አጼዎቹ ጋር የታገሉ አይማዎቻችን ፍትህ ያቀሩ፣ ተብሲር ያቀሩ ነውና ሰርፍን ሲያቀሩ የኖሩ እንደነ ጀማ ንጉስ ያሉ፣ እንደነ ሻሃሊ ጎንደር ያሉ፣ እንደነ አብሬት፣ እነ ዳና፣ እነ ሾንኬ የመሰሉት ናቸው የሱፊያ አረማዎቻችን። ከነዚህ ጋር ሰለፍ ሰፊ ልዩነት የለም ሁለቱን ሳይድ ጠርዝ የረገጠ ይኖራል። እነዚህ በእውቀት ይታረማል። እነዚህ በእውቀት ይስተካከላል። በዚህ ከአባታችን ህልፈት ይሄን አንድነት ይሄን አብሮነት ይሄን መተሳሰ ተገምዶ የማይፈጣ መሆኑ ሙስሊሙ ያስ መሰከረበት ክስተት ነበር። እንዳያችሁት እንግዲህ እጅግ በጣም ገራሚ ወንድን ከሀሳብ ሆኖ አግኝቼዋለሁ ማለት ነው። እንግዲህ ሶፊ ሰለፍይ ብሎ የሚከፋፈሉ ወይም ደግሞ በእኛ መከፋፈል የሚጠቀሙ ብዙ ሰዎች የተለያየ ሃይማኖት ጠንሳቶች፣ ሴራ ጠንሳቶች አሉና እነዚህን ጉዳይ ላይ ቆም ብለን ልናስብ እንዲሁም ደግሞ እነዚህ እንደ ተግባር ልንጠነቀቅ ይገባል። ለሁ ሁሉም የአጌታ ልዩነት አለው። ሁሉም የሚፈልገውን ነገር ማስተካከል ይፈልጋል ለመነጋገር የሁላችንም አቂዳ ይዘን ልንሄድ ይገባል የሚል ሀሳብ ላነሳወጣለን ማለት ነው። እንግዲህ ወደ መጨረሻ ጉዳይ ያለፉ እንግዲህ ቲክቶክ ክሬቲቭ አዋርድን በተመለከተ እስኪ ቪዲዮ ልጋብዛችሁ። በዘንድሮ ቲክቶክ ክሬቲቭ አዋርድ ከሙስሊሞች እንግዲህ በኢንፎርማቲቭ ዘርፍ የተሳተፉት እነዚህ ናቸው። እነሱን መምረጥ ትችላላችሁ። ነገር ግን ሁለቱ በጣም እንግዲህ በኃይለኛ የተፎካከሩ ስለሆነ ጉዳዩ የሃይማኖት ጉዳይ እንዳልሆነ ልታውቁ ይገባል። ነገር ግን ስለ ሙስሊሞች በፍትሃዊነት ሲዘግብልን የነበረው ባሮክ ነው። በእኔ ስም እንግዲህ ሁላችሁም ባሮክ ምረጡት። እንደዚሁም ደግሞ ዘንድሮ ባሳየው ምርጥ አቋምና እንደዚሁም በሀገራዊ ጉዳይ አባይ ግድብ ላይ ያለው ጉዳይ እንግዲህ ለዓለም በማታወቁ እሱ መመረጥ አለበት ከሚሉ ሰዎች ነኝ። ስለዚህ በእኔ ስም እየሄዳችሁ ባሮክ እንዲያሸንፍ እንግዲህ ምረጡት። ቪዲዮ እንዳያችሁት እንግዲህ ይህ የዘንድሮ ቲክ ተከርቲቭ አጓድ በተለይ ደግሞ ሙሴ ሰለሞን እና በብሩክ ኒውስ እጅግ በጣም ትንግርት ውስጥ ገብቷል። እንግዲህ በትናንት ጀምሮ ጀምሩ ብሩክ ኒውስ ሙሴ ሰለሞን በሃያ ሺህ እጥፍ እየመራም የሚገኝ ሰው ነው። እንግዲህ እንደሚታወቀው በተለይ በአባይ ግድብ በተለያዩ በእስልምና ወይዎችም ብሩክ ኒውስ ቀድሞ የሚያቀርበው ዜና ወይም ደግሞ ቀድሞ የሚሰጡት ትንታኔ ሰዎች ተወዳጅ ሆኗል፣ ማለት ነው። እንግዲህ ሰዎች ብሩክ ኒውስን ብትመርጡም የኔ ምርጫ ነው ሁሉም ተሀገራት ብዙዎቹ የሚጠቅመው እሱ ነው ብዬ የግል ሀሳቤ እነዚህ ጋር ላስቀምጥ እወዳለሁ ማለት ነው። ዛሬ ቪዲዮ ይህን ይመስል ነበረ። በተለይ ደግሞ በውስታ የትናንትና ፎትባ ላይ የአስመዘገንኩት ወይም ደግሞ የተመረኮዘው ቪዲዮ ይህን ይመስል ነበረ። ሀሳብ አስተያየት እንደምትቆማ ካላችሁ ኮሜንት ላይ ያስቀምጡልኝ። የዛሬውን በዚህ እጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።